ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ስንሄድ እንግዲህ ቅድሚያ ብናነሰው ጥሩ የሚሆነው ትናንትና ምሽት የተደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች አሉ። እነዚህ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ያው የተለያዩ ውጤቶች በተለያዩ ክለቦች አሸናፊነት ባቻ ውጤት ተጠናቀዋል። ትናንት እንዳየ ነው ጨዋታዎቹ መካከል ትኩረታችንን የሳቡ ጉዳዮችን ብናነሳ ለምሳሌ ባርሴሎና በፒኤስጂ ሁለት ለአንድ በሆነ ውጤት ተሸንፏል። ባርሴሎና ጎል ሲያገባ ግን ማርከስ ራሽፎርድ አሲስት አርጓል። ናፖሊ ሁለት ለአንድ በሆነ ውጤት አሸንፏል። ሁለቱንም ጎሎች ራስመስ ሆይሉን ኃይሉን አስቆጥረዋል። የጨዋታው ኮከብም ተብሏል። በእነዚህ እውነቶች ውስጥ ሆነን ስለ ማንቸስተር ዩናይትድ ደግሞ እንድናስብ አንገደድም ወይ? ማንቸስተር ዩናይትድ ያለበትን እውነት እናውቃለን። እነዚህ ልጆች በዚሁ የክረምት የተጫዋቾች የዝውውር መስኮት ክለብ የቀየሩ ናቸው። ወደ ባርሴሎና እና ወደ ናፖሊ በውሰት የሄዱ ናቸው። አንደኛው ላይ የባይንግ ኦፕሽን አለ፣ ሌላኛው ላይ ደግሞ የባይንግ ኦብሊጌሽን አለ። ስለዚህ የሁለቱ የማንቸስተር ዩናይትድ ተጫዋቾች አሁን ባሉባቸው ክለቦች የቻምፒዮንስ ሊግ ጨዋታ ላይ ማን ኦፍ ዘ ማች የሚያስብል እንቅስቃሴና ውጤታማነት ማሳየት መቻላቸው ስለ ማንቸስተር ዩናይትድ የሚነግረን ነገር የለም ወይ ብለን ሀሳብ መለዋወጥ ብንጀምር በጣም ደስ ይለኛል። እኔ አይ፣ ልክ ነው ይሄ ሁላችን የሚያየነው ነገር ይመስለኛል። አሁን ትናንትና ጨዋታውን እየተከታተልን ተመሳሳይ ሰዓት ላይ ስለነበረ አራት ሰዓት ላይ ስለነበረ ጨዋታው የአንድ የጨዋታ ነው የምናየው አይደል። ግን ውጤት ደግሞ እንከታተላለን እንዴት ሆነ እዛኛው ጨዋታ ስ ምናምን የሚለውን እና ውጤት ስንከታተል ራሽፎርድ አሲስት አደረገ፣ ሌላ ጨዋታ እያየህ ከሆነ አሲስት አደረገ ሲባል እኔም የፓሪሰን ጀርማና የባርሴሎና ግን እንደዛ ሆኖ ያንን እያየን የራሽፎርድን አይተነዋልሽ። የናፖሊን ጨዋታ ደግሞ ስታይ ከስፖርቲንግ ጋራ ራስመስ ሆይሉንድ እንዳስቆጠረ ሲባል ደገመ ደገመ ሲባል የሚመጣብህ ነገር አለ። ከዛ ጨዋታ በፊት ጋር ናቸውም ከቸልሲ ጋር አሲስት አድርጓል። የሻምፒየንስ ሊግ ጨዋታ ላይ ተሳትፏል። እነዚህ ሶስት ተጫዋቾች የማንችስተር ዩናይትድ ተጫዋቾች የነበሩ ናቸው። ከሶስቱ ደግሞ ሁለቱ ቦምብ ስኳድ የሚባሉት ናቸው። ረባሾች የነበሩት ማንቸስተር ዩናይትድ ቤት የተባለው ማለት ነው። ግን እሱን ትተነው አሁን ባሉበት ክለብ ላይ ገና በዚህኛው ማለት ነው ገና ጨዋታ መጀመራቸው ነው። ሲዝኑ አልተጋመሰም። የተወሰኑ ጨዋታዎችን ነው የተመለከትነው። ግን ስለ እነሱ ይወራል። አውት ሻይን ማድረግ ጀምረዋል። የመላመጃ ጊዜ እንኳን አልፈለጉም። እኔ እንደሚታየኝ ከሆነ ማለት ነው ምክንያቱም በሴሪያውም ቢሆን ራስመስ ሆይሉንድ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው በጨዋታዎች ላይ በውስጥ ሊግ ውድድሮች ላይ ራሽፎርድም እንደዛው። እንደውም ራሽፎርድ ያለፉትን ስድስት ተከታታይ ጨዋታዎች በተመለከተ ከባርሴሎና ጋራ አምስት አሲስትና ሁለት ደግሞ ጎል አለ። ባለፈው ኒውካስቴል ዩናይትድን ሲያሸንፉ ሁለቱንም ጎል እሱ ነው ያገባው። ማኖፍ ዘማችም የተባለው እሱ ነው። እና ስታየው በግል ባሉበት ክለብ ላይ አውትሻን እያደረጉ ነው። እና ምንድን ነው ችግሩ ብለህ እንድጠይቅ ያደርግሃል። አሁን ባይሳካላቸው ኖሮ በቃ የራሳቸው ችግር ነው ብለህ አንድ አስተያየትና መደምደሚያ ላይ ልድረስ ትችላለህ። ሌላም ደግሞ ባይሳካላቸው ቆይ የመላመጃ ጊዜ ያስፈልጋል፣ አዲስ ክለብ ውስጥ ነው የገቡት፣ አዲስ አሰልጣኝ ነው፣ እንደዚህ እንደዚህ እያልክ ስላልተሳካላቸው ምክንያት ልታቀርብ ትችላለህ። ግን ወዲያው ነው እነሱ አስተዋጽኦ ማድረግ የጀመሩት። እንደገና ቡድኖቻቸው ሲያሸንፉም ደግሞ ጎል ማግባት ብቻ ሳይሆን በቃ ትልቁን አስተዋጽኦ የሚያበረክቱ አይነት ተጫዋቾች ሆነው እያየናቸው ነው። ከዚህ በፊት የምናውቀው ታሪክ ስላለ ከማንቸስተር ዩናይትድ ጋራ ከተለያዩ በኋላ ወደ ሄዱበት ክለብ በጣም ጥሩ ውጤት ያመጡ ተጫዋቾች ብዙ ናቸው ተብሎ ይነገራል። አንድ ሁለተኛ ደግሞ ወደ ማንቸስተር ዩናይትድ ከመጡ በኋላ ውጤ ብቃታቸው በጣም ቀዘቀዘ ተብሎ ትልልቅ ተጫዋቾች ስማቸውን እናነሳ ነበረ። ያን ታሪክ ስላለ ያ ትውስታ ስላለን አሁን እንዲህ አይነት ነገር በአንድ ምሽት ላይ ደግሞ ሲፈጠር መቼም ጥያቄ መጠየቃችን አይቀርም እና ስለ ማንቸስተር ዩናይትድ ምንድን ነው የሚነግረን የሚለው የሚያወያይ ይመስለኛል። እኔም ሳስበው የመጀመሪያው ነገር ማንቸስተር ዩናይትድ ቤት ውስጥ አሁን የምናነሳ ወይም ለውይይት ያነሳ ነው ሀሳብ የከረመ ችግር ነው። በማንቸስተር ዩናይትድ ቤት ውስጥ አልሆነላቸው ያሉ ተጫዋቾች ማንቸስተር ዩናይትድን ለቀው ከሄዱ በኋላ የተሻለ ውጤታማነትን ሲያሳዩ፣ አሁን ራስመስ ሆይሎን ወይም ራሽፎርድ ወይም ደግሞ ጋርናቾን እንኳን እኔ በተለየ መንገድ ነው እማየው እንደነዚህ ያሉ ነገሮች ሲያጋጥሙ ለመጀመሪያ ጊዜ አይደለም። ማንቸስተር ዩናይትድ ቤት ይህንን አይነት ነገር በተመለከተ ጥያቄ መነሳት ሲጀምር አሁን ለመጀመሪያ ጊዜ መነሳት የጀመረ ነገር አይደለም። ለምሳሌ አንዳንድ ተጫዋቾች ማንቸስተር ዩናይትድን ከመቀላቀላቸው በፊት በነበሩበት ክለብ በጣም ጥሩ ናቸው። ያንን ጥሩነታቸውን ተከትሎ ማንቸስተር ዩናይትድ ልጆቹን ያስፈርማል። እነዚህ ልጆች ማንቸስተር ዩናይትድን ከተቀላቀሉ በኋላ ደግሞ ፎርማቸው ድሮፕ ያረጋል፣ ወይም ለማንቸስተር ዩናይትድ ሲፈርሙ ተስፋ የተደረገውን አይነት እንቅስቃሴ ውጤታ ማነት ተጽዕኖ መፍጠር መቻል ይዘው መቀጠል አይችልም። ከዛ ማንቸስተር ዩናይትድ እነዚህኑ ልጆች ወደ ሌላ ክለብ አሳልፎ ይሰጣቸዋል። ሲሰጣቸው ደግሞ አሁን እነ ራስመስ ሆይሉንድ ላይ የምናየውን አይነት ነገር መለሰው ሻይን ያደርጋሉ። ስለዚህ ዩናይትድን ከመቀላቀላቸው በፊትና ዩናይትድን ከተለያዩ በኋላ ከለቀቁ በኋላ አሪፍ የሆኑና በዩናይትድ ቤት ውስጥ ግን ለምንድን ነው የሚቸገሩት? ይሄ አሁን ጥያቄ መሆን ያለበት የእናን ሄልዲ ማርያን ጊዜ አንስተን እስካሁኑ እስከ ራስ መስሆይሉን ድረስ እንነጋገር ካለ እንደነዚህ ያሉ ጉዳዮችን እንደነዚህ ያሉ ኢሹዎችን ማንሳት እንችላለን። የተለመደ ነገር ነው። ስለዚህ ልጆቹ ጋራ ነው ችግሩ ያለው ብሎ ሙሉ በሙሉ ለመደምደም እንዳትች የሚያደርግሽ ብዙ ነገር አለ ማለት ነው። ዩናይትድ ጋር ሲሆን ስብር የሚሉበት እዛ ቤት ሲሆን እምቢ አላቸው በሚል የምናነሳበት የተለየ ነገር መኖር አለበት ብዬ ነው ማምነው። እኔ ግን የማንቸስተር ዩናይትድ የዘንድሮ በተለይ ክረምት አካባቢ ዝውውር ላይ በእኔ እምነት ስህተት ተሰርቷል ብዬ ነው ማምነው። የተሰራው ስህተት ገና ከመሰራቱም በፊት እኔ ይሄ ቢደረግ ይሻላል ብዬ ስናገር የነበራቸው ነገሮች አሉ። እኔ ራስ መስሆይሉን ማንቸስተር ዩናይትድ ቤት ውስጥ ቢቆይ ለአሁኑ የማንቸስተር ዩናይትድ ፍላጎት ራስ መስሆይሉን በጣም በጣም በጣም ጥሩ ወሳኝ ነው፣ አስፈላጊ ነው፣ ጠቃሚ ነው። ራስመስ ሆይሉን አቆይቶ ለፊት መስመር ተጫዋች የሚወጣውን የግዢ ገንዘብ መሃል ክፍሉን ለማጠናከር ቢውል ማንቸስተር ዩናይትድ ሞር ኮምፒተንት ይሆናል የሚል እምነት እንዳለኝ በተደጋጋሚ ሳነሳ ነበረ። ያ ቢሆን ኖሮ ለቤንጃሚን ሼሽኮ አይነት ተጫዋቾች የምታወጪውን ገንዘብ እነ ካርሎስ ባሌባን ወይም ደግሞ እዛ ቦታ ላይ ያሉ ሌሎች አማራጭ ተጫዋቾችን ለማሰብ እና ደግሞ ዋርተንንም ቢሆን ለማሰብ የበለጠ እድል ይሰጥሻል፣ አቅም ይሰጥሻል። ገንዘቡ እጃቸው ላይ ነበረ። ከማን ይልቅ ማንን እናስቀድም ያለን የተወሰነ ነው። የተወሰነውን ማን ላይ ምን ላይ እናውለው ሲባባሉ፣ ኖ ራስመስ ሆይሉንድ ከኛ ጋር ይቆይ፣ መሀሉን የበለጠ እናጠናክር ቢሉ ይሄንኑ አገልግሎት ማንቸስተር ዩናይትድ ቤት ለመስጠት የሚያስችል ዝግጁነትና ጉጉት ነበረው ልጁ ብዬ አምናለሁ። እኔ ይሄንን እኔም ባየሁት ስለ እሱ በተከታተልኳቸው ነገሮች እረዳለሁ። ራስ መስሆይሉን ጎትጉቷል። እኔ ኮምፒት ማድረግ ነው የምፈልገው ብሏል። አዘ ሴም ታይም ደግሞ አሞሪምም ይሄንኑ ምስክርነት እየሰጠ እንደነበረ ሁላችንም እናስታውሳለን። ስለዚህ ማንቸስተር ዩናይትድ ያንን አድርጎ ቢኖ ቢሆን ኖሮ የሚለውን እንድናነሳ በድጋሚ የሚያስገድድ በሴሪኤውም ላይ እንደዚሁም ደግሞ በቻምፒዮንስ ሊጉም ላይ ጥሩ የመሆንን ነገር ከራስ መሰውሉን እያየን ነው። ማርከስ ራሽፎርድ እና አሌሃንድሮ ጋርናቾን በዚህ ካታጎሪ ውስጥ አልከታቸውም እኔ። ለየት የሚያደርገው የኔን ሀሳብ ያ ይመስለኛል። የአሌሃንድሮ ጋርናቾ በየጨዋታው በአምስት ተከታታይ ጨዋታም ሃትሪክ ቢሰራ እንኳን አሲስት ማድረግ ይቅርና፣ ይህን ልጅ ማንቸስተር ዩናይትድ ባይለቀው የሚል ስሜት ይኖረኛል ብዬ አላስብም። ኔ ፋይቭ ጌም ኔሮ እኮ ነው የምልሽ። ሃትሪክ ሰራ፣ ዛሬም ደገመ፣ ውይ ዛሬም ሰራ፣ ምናምን የሚባል ተጫዋች እንኳን ቢሆን የዩናይትድ ዲሲሽን አሊሃንድሮ ጋርናቾን ለማሰናበት ትክክል ነው የሚል አረዳድ ነው ያለኝ ኔ ምክንያቱም ስፖይልድ የሆነ ሜንታሊቲ ነው ያለው። በእኔ እምነት እና ሁላችንም ባለን መረጃ የአሊሃንድሮ ጋርናቾ ችግር ከአሞሪም ጋር ነው። ለምን በዛች የኢሮፓ ሊግ የዋንጫ ጨዋታ አላሰለፍከኝም ነው መምጣቱን። አብረን መተናል እስከ ፍጻሜው ድረስ ብዙ ተጫውተናል፣ ሚናዬ ጉልህ ነበረ። ፋይናሉ ጋር ሲደርስ እንዴት ምናምን አለ እና ነው የተቆጠው ወንድሙ በዚህ በኩል እሱ በዚህ በኩል በሶሻል ሚዲያው ላይ ዘመቻ የሚመስል ነገር ከፈቱ በእኔ እምነት በአሞሪም ላይ የሚፈጠር ቅሬታ በአሞሪም ካዘንሽ ወይም አሞሪም ቅር ካሰኘሽ ኢታሱ ቢትዊን ዩ ኤንድ ሂም በአንቺና በአሞሪም መካከል ነው እንጂ ማለቅ ያለበት ወርደሽ ከማንችስተር ዩናይትድ ደጋፊዎች ጋር የምትበሻሸቂበት ምላስ የምትወጣጭበት ምንም ምክንያት የለም ዩሃፍቱ ሃፍ ሳም ሪስፔክት መኖር አለበት ብዬ ነው ማስበው ይህንን ከመለያየት ውጭ በምንም ልትፈቹ አትችም። እመኚ ነገ አሞሪም የሆነ ሌላ ውሳኔ ቢወስን አንዳንዴ ፎር ታክቲካል ሪዝን አንዳንዴ ከጨዋታው አንዳንዴ ከተጋጣሚ ማንነት ተነስተሽ ውሳኔዎችን ልትወስኝ ትችላለች። ለምሳሌ ሀሪ ማግዋየርን ለምን የመጀመሪያ ተሰላፊ ያደረገው ከብሬንትፎርድ ጋር በነበረው ጨዋታ ሲባል፣ ብሬንትፎርድን አናላይዝ ሲያደርጉ ሲተነትኑት ብሬንትፎርድ ረጅም ኳሶችን ጥሎ ለመጠቀም በመሞከር ተጋጣሚዎችን ለማሸነፍ የሚለፋ ቡድን ነው። ስለዚህ በረጅም የአየር ላይ ኳሶች የሚሻገሩ ከሆነ እነዛን የአየር ላይ ኳሶችን ዱዌሎችን ለማሸነፍ ማጓየር ይሻላል ተብሎ ነው እንጂ በዘንድሮ የውድድር ዓመት በእኔ እምነት በእኔ እምነት በማንቸስተር ዩናይትድ ቤት ውስጥ ከሶስቱ ሴንተር ባኮች ውስጥ መቅረት ከሌለባቸው እምላቸው እየተሳሳተም ቢሆን የበለጠ እየሰጠሽው ዕድል የበለጠ ማቹር እያደረገ እንዲሄድ መፍቀር ያለብሽ ሌኒዮሮን፣ ግን ይሄን ሪዝን ሌኒዮሮ መቀበል መቻል አለበት። አሊሃንድሮ ጋርናሾ እንደዚህ ያለውን ነገር ከመቀበል ይልቅ ወጥቶ መሳደብን ይመርጣል። ከዛ በኋላ ያደረጋቸው ሊያደርጋቸው የሞከራቸው ነገሮች ይሄ የምንም አይመስለኝም አይነት ስሜት አላደለ ምናምን ነው ስለዚህ አሲስት ስላደረገ የማንቸስተር ዩናይትድ ቁጭት ሊሆን ይገባል ብይህ ነው ያላል። አሞሪም ዲፍረንትሊ ማኔጅ ያደርገዋል፣ ይህን ልጅ ይገራዋል፣ ወደ መስመር ያመጣዋል። እንደዚህ ያለውን ኤል ዲሲፕሊን የሆነውን ነገር እንዲተው ኢንፍሉዌንስ ማሳደር ይችላል ከተባለ እንደዚ አይነት ሙከራዎች ካሉ ድሉ ካለ አሁን በማየው እስካሁን ድረስ ስለ አሌሃንድሮ ጋር ናቸው ባለን ክትትል ግን አሌያንድሮ ጋር ናቸውን ለጉብዝናው ብለሽ መልበሻ ቤትሽ ውስጥ በጥባጭ በሬ እንደማስገባት አይነት ነገር ነው ሚሆን። ማንቸስተር ዩናይትድ ቤት አሁን እንደዚህ ያለውን ስፖይል የሆነ ሜንታሊቲ ቶለሬት የምታረጊበት አይደለም። እንኳን አሊሃንድሮ ጋር ናችሁ፣ ገና ከዚህ በላይ ይበስላል ወይስ ይከሽፋል የሚለው ነገር ያልታወቀለት ልጅ ይቅርና ኢን ዘር ፕራይም ትልልቅ ተጫዋቾች ላይ ማንቸስተር ዩናይትድ ከክለቡ በላይ አደላችሁም ብሎ የሚወስን በዛ ክብሩን እና ታላቅነቱን አስጠብቆ ለመሄድ የሚሞክር ክለብ ነው። ያንን ትራዲሽን እንዲበላሽ መፍቀር ትክክል ነው ብዬ አላስብም። ማርከስ ራሽፎርድን በተመለከተ ነ የፖል ስኮልስም ሀሳብ ነው የምጋራ። ማርከስ ራሽፎርድ ቢቆይ ለማንቸስተር ዩናይትድ አይጠቅምም ወይ? ሊጠቀም ይችላል። ማርከስ ራሽፎርድ ግን አይ ቲንክ የቻለውን ያህል ከማንቸስተር ዩናይትድ ለመውጣት ጥረት አድርገዋል የቻለውን ያህል ማንቸስተር ዩናይትድ እኮ መግለጫ ሲያወጣ የማንቸስተር ዩናይትድ ተጫዋቾች ሆነው እነዚህ ቦምብ ስኳድ ያልሻቸው ቅድም እነሱ ተጫዋቾች ከክለቡ ጋር አብረው መቀጠል እንደማይፈልጉ እኮ ሄደው ተናግረዋል እኮ መውጣት እንፈልጋለን፣ ከማንቸስተር ዩናይትድ የማን ዩናይትድ መሆን ከዚህ በላይ አንፈልግም ብለዋል እኮ። ከዛ ማንቸስተር ዩናይትድ ክለብ ፈልጉ ከዋናው ቡድን ጋር አትን አላቸው በየግላቸው ሲሰሩ ደግሞ ኖ ኖ ኖ የምትሰሩበትን ሰዓት እኔ ነኝ የምወስነው። መምጫና መውጫ ሰዓታችሁን የአሞሪም ቡድን የሚሰራበት ሰዓት ላይ ጭራሽ እዚ አካባቢ ድርሽ እንዳይሉ ምናምን ተደረገ። በዚህ የድፍረት ልክ ላይ ነበሩ። ይሄንን በግድ ብታቆየውም ፍሬያ ማለት ታደርግ ዋትች ዳውን ነው ስሜቱ፣ ፍላጎቱ የማንቸስተር ዩናይትድ መሆን እስካለመፈለግ ድረስ ከደረሱ መሸኘታቸው ነው ትክክል የሚሆነው። በሚያደርጉት አሲስ በሚኖራቸው ውጤታማነት የሚለካ አይደለም። በአሳዩት አቲትዩድ ነው መለካትና መሰፈር ያለባቸው ብዬ አምናለሁ እኔ። ስለዚህ ማንቸስተር ዩናይትድ አሌሃንድሮ ጋርናቸውን ሲሸጥ፣ ማንቸስተር ዩናይትድ ራስፎርድ ላይ ሲወስን ተሳስቷል ብዬ አላስብም። ከዛ ይልቅ በእኔ እምነት ነው። አሁን እ ላታግባባኝ ትችላለች። በእኔ እምነት ብሩኖ ፈርናንዴዝን ሲያቆይ ተሸውዷል ማንቸስተር ዩናይትድ። በእኔ እምነት ከአሁኑ ብሩኖ ፈርናንዴዝ ይልቅ መቶ ሚሊዮን ፓውንድ ይሻለው ነበር። ይሄ እንደሚሆን አልታወቀማ፣ ይታወቅ ነበር። ለምንድን ነው ይህንን ያልኩት? እኔ ባለፈው የውድድር አመት እንደ ብሩኖ ፈርናንዴዝ አውትሻይን ያደረገ ተጫዋች የለ፣ በዛ ቡድን ውስጥ ሆኖ ካላጋዥ ማለት ነው። ስለዚህ እንደገና ያንን ዋናውን ኮሩን ነክተህ ማንችስተር ዩናይትድ በዚህ የውድድር አመት እንዲህ አይነት አጀማመር ይኖረዋል ብለን ስላልገመትን፣ በዛ በኮሩ ላይ መስራት እና ቢያንስ አንድ አመትም ቢሆን ብሩኖ ፈርናንዴዝ ያንን አገልግሎት ማስቀጠል ከቻለ ልክ አውትሻይን ያረገበትን አመት ሙሉ ለሙሉ ያንን ያክል አገልግሎት እየሰጠ አመቱን ባይደግሞ እንኳን የተወሰነ የብቃት መቀነስ ቢኖረውም እንኳን ግን በሱ ዙሪያ ላይ ና የእሱ ልምድ በሚያካፍል እና በቃ ይህ የማንቸስተር ዩናይትድ ዋና በሚባል ተጫዋች አንድ ተጫዋች መኖሩ ይመስለኛል ማንቸስተር ዩናይትድ እንደዚህ እንዲወስን ያደረገው። እና ያኔ ማንቸስተር ዩናይትድ ራሱን ይወሰነው በደንብ ስናወራው እንደ ነበር አስታውሳለሁ። እኔ ከገንዘቡ በላይ ብሩኖ ፈርናንዴዝ ይጠቅመኛል ብላችሁ የምታስቡ ከሆነ እኔ መቆየት እችላለሁ፣ ችግር የለም፣ ውሳኔውን ለእናንተ ትችዋለሁ አለ ማንቸስተር ዩናይትድ። ከገንዘቡ በላይ ብሩኖ ፈርናንዴዝ ይጠቅመኛል አለ። ስለዚህ ይሄ እንደሚመጣ ስላልታወቀ ማንቸስተር ዩናይትድ ያንን አስቦ በዛ ላይ ሪስክ ቢወስድ ያው መጥፎ ነው ምናምን ልትለው ላትለው ትችላለ ብዬ ነው እኔም አስበው። ለእኔ ግን ስቲል መጥፎ ነው። ለምን ያልሽኝ እንደሆነ አንድ ብሩኖ ፈርናንዴዝ ባለፈው የውድድር አመትም፣ ከሌሎቹ ደካማ ማንቸስተር ዩናይትድ ተጫዋቾች የተሻለ ነው እንጂ ከራሱ ቤስት ስታንዳርድ አንጻር ሲለካ የመቀነስ ምልክቶች ነበሩት። የመጀመሪያው ሁለተኛው፣ ማንቸስተር ዩናይትድ ሊሚትድ የሆነ ፋይናንሽል ፓወር ነው ያለው። ይሄ ስንሆን አደለም፣ ሁላችንም የምናውቀው ነገር ነው። ይህንን ሊሚትድ የሆነውን ገንዘቡን እነማንን ለማስፈረም አወጣ ስቲ። እንደነ ማቲያስ ኩኝ አይነት ተጫዋቾችን እኮ አስፈርመዋል። ብሩኖ ፈርናንዴዝ ቤስት ፖዚሽኑ አስር ቁጥር ቦታ ላይ መጫወት ከሆነ አስር ቁጥር ቦታ ላይ ሊጫወቱ የሚችሉ ሁለት ተጫዋቾችን አምጥተሽ ብሩኖ ፈርናንዴዝ ትርፍ ሊሆን እንደሚችል ወይም ብሩኖ ፈርናንዴዝን እንኳን አሰልፋለሁ ብቲ በዛ ገንዘብ ያስፈረምሽው ማቲያስ ኩኛ፣ በዛ ገንዘብ ያስፈረምሽው ኤምቤሞ ምናምን ትርፍ ሊሆኑ እንደሚችሉ ማሰብ አለብሽ። ሰርፕለስኮ ተፈጠረ አሁን ማንቸስተር ዩናይትድ ቤት ውስጥ አሁን ማንቸስተር ዩናይትድ በስምንት ቁጥር ቦታ ላይ ኮቢ ሜኖን ቢጠቀም ብሩኖ ፈርናንዴዝን አስር ቁጥር ቦታ ላይ ሊያጫውተው ነው። ብሩኖ ፈርናንዴዝን አስር ቁጥር ቦታ ላይ ሲያጫውት ወይ ቤንጃሚን ሼሽኮ ትርፍ ነው፣ ወይ ማቲያስ ኩኛ ትርፍ ነው። እዛ ቦታ ዘጠኝ ቁጥር ቦታ ላይ ደግሞ እነሱን ለማጫወት ስለሚገደድ እንዲህ ያለ የመትረፍ ጨዋታን የሚጫወትበት ጊዜ አይደለም። ማንቸስተር ዩናይትድ ቴንክ ዩ ፎር ዮር ሰርቪስ ብለሽ ብሩኖ ፈርናንዴዝን ምክንያቱም ከዚህ በኋላ እድልሽ ጠባብ ነው። ከብሩኖ ፈርናንዴዝ የበለጠ ደማቅ አገልግሎት እያገኘሽ የምትቀጤበት እድል እየቀነሰ ነው። ከብሩኖ ፈርናንዴዝ ዝውውር ባለፈው ስትጠየቂ የነበረውን መቶ ሚሊዮን የማግኘት እድልሽም ደግሞ በጣም ጠባብ ነው። ማንቸስተር ናይትድ ደግሞ ገንዘቡን እጅግ እጅግ በጣም በጣም በጣም ይፈልገዋል። አሁን ብሩኖ ፈርናንዴዝን ኢን ሂዝ ቤስት ፖዚሽን እየተጠቀመበት ቢሆን ኖሮ ይህንን ጥያቄ እኔም አላነሳም ነበር። አሁን ስምንት ቁጥር ቦታ ላይ አስቀመጠው እድሜው በአንድ ዓመት ጨምሮ ቦክስ ቦክስ እንዲጫወት ብሩኖ ፈርናንዴዝን ኦፌንሲቭሊም ዲፌንሲቭሊም ኮንትሪቢዩት እንዲያደርግ እንደ መጠበቅ አይነት ጅልነት የለም። እዚህ ላይ ብሩኖ ፈርናንዴዝን አትወቅስማ አይደል። ማንቸስተር ዩናይትድ ነው እኮ እየወቀስኩ ያለሁት። ብሩኖ ግን ሌላ እዚሁ ላይ አንድ አሁን የመጣብኝ አንድ ጥያቄ፣ ብሩኖ ፈርናንዴዝ ተሽጦ ቢሆን ኖሮ ና ማንቸስተር ዩናይትድ ይህንን ፐርፎርማንስ አሁን ያየነውን ፐርፎርማንስ ሲያሳይ ብንመለከት ተወቃሽ አይሆንም ነበር? ማንቸስተር ዩናይትድ ብሩኖን እኮ ሸጦ ነው ካለሱ እንዴት የሚል ሀሳብ አይነሳም? ጥያቄ አይነሳም? ይኸውልሽ አሁን እኔ ያልኩ ያለሁት ያ እንግዲህ አሁን በምናልባት ነው አደለ አሁን የምናነሳው ያው አለመኖሩ እንደሚያጎደል ስለሚታወቅ ማለት ነው። አለመኖሩ እንደሚያጎደል ስለሚታወቅ አሁን ኖሮ እኮ እያጎደለ ነው። አሁንም አሁን ባልነው ምክንያት ነው እኮ ሱማቀው ይሄንን ምክንያት ልትኖሪው አይገባም ነበር። እኔ እኮ እየወቀስኩ ያለሁት የማንቸስተር ዩናይትድን ውሳኔ ነው የማንቸስተር ዩናይትድ የተሳሳቱ ውሳኔዎች ብዬ ነው እያነሳለት አንድ ለምሳሌ ራስመስ ሆይሉንን ከመሸኘት ይልቅ እሱን አቆይቶ የቤንጃሚን ሼሽኮን ተጫዋች ዝውውር ማቆየት ለማንቸስተር ዩናይትድ ለዘንድሮ የውድድር ዓመት በቂ ነበረ ብያምናል ነው። ይሄ አንድ የማንቸስተር ዩናይትድ ስህተት ነው። እዚህ ውስጥ እኔ ራስ መስዋ ሎንን እየወቀስኩ አደለም። አዘ ሴም ታይም ደግሞ ብሩኖ ፈርናንዴዝን የሚያቆይ ከሆነ ኖ መቶ ሚሊዮን ተቀብያ አንተን ከምሸጥ አንተን ባቆይ ይሻላል ካለ ማንቸስተር ዩናይትድ ኢን ሂዝ ቤስ ፖዚሽን ነበር ማጫወት የነበረበት፣ ጥሩ ሊያገለግልሽ በሚችለው ቦታ፣ የበለጠ በሚስማማው የበለጠ አቅሙን በሚገልጥበት ቦታ ቢያጫውተው ኖሮ አይካን አንደሳንድ አሁን ሰው አመጣሽ እዛ ጋኩ ገንዘብ አውጥተሽ እሱ ቦታ ላይ ሰው አምጥተሽ እሱን ሸጠሽ ደግሞ ገንዘብ አላገኝም ብለሽ ሌላም ኮቢ ማይኑ የሚባል የተሻለ በዛ ስምንት ቁጥር ቦታ ላይ ሊያገለግልሽ የሚችለውን ተጫዋች ቁጭ አድርገሽ እንዴ ይኸው ለመባከን የምትሰሪ እኮ ነው የምትመሲው እንደዚህ እኮ አይሰራም ለመባከን እኮ አይሰራም የውሃፍቱ በጣም ስማርት መሆን መቻል አለብሽ እያንዳንዱ ነገርሽ በጥንቃቄ ማኔጅ መደረግ እኮ መቻል አለበት ለምሳሌ ብሩኖ ፈርናንዴዝን እንዳልወቅ ሰው የሚያደርገኝ ነገር ስምንት ቁጥር ቦታ ላይ እንደማይሆንለት ለመገመት በጣም ቀላል ነው። ፔሲ ነው ወይ ልጁ? በአንድ ጨዋታ ቴንያርድ ድግግሞች ይሮጥልሻል እንደ ብሩኖ ፈርናንዴስ ስሞሻታለሽ። አያረገውም አያረገውም፣ ሳይሆን አይሞክረውም። ዛስ ዋይ ፓልመር እንደ ማን ነው፣ ፊልፎደን ሲያገባ ማንቸስተር ሲቲ ላይ ቆሞ ተመልካች ኮ የሆነው ለዛ እኮ ነው። እንዴ ምን እንደሚገድበው ምን ላይ ጎበዝ እንደሆነ እንዴት ኢኮኖሚካሊ ሱን መጠቀም እንዳለብሽ በደንብ አናላይዝ ማድረግ አለብሽ። አሁን በብሩኖ ፈርናንዴዝ ላይ የተወሰነው ውሳኔ የተደረገው ነገር ማንቸስተር ዩናይትድን በእኔ እምነት በደንብ በጥብጦታል። ለራሱ ለብሩኖ ፈርናንዴዝም እንዳይፈካ አድርጎታል። ኮቢ ማይኖን አባክኖታል። ማንቸስተር ዩናይትድ በሌላ ዝውውር ራሱን ለማጠናከር የነበረውን እድልም አቀዝቅዞታል ብዬ ነው ማምነው። እኔ እንደዛ ነው የሚሰማኝ። የእውነት ንገረኝ አይዶን ነው። ግራ ስለሚገባ የመሸጥ ያለመሸጡ ጉዳይ ብቻ ሳይሆን አጠቃላይ ውሳኔው ደግሞ በቃ የተለየ ነገር ማድረግ ነበረብ፣ ካቆየሹ። ስለዚህ አጠቃላይ ከውሳኔ ጋራ በተያያዘ ብዙ ችግሮች እንዳሉ በደንብ ያየንበት፣ አንደኛ ፕራዮሪቲን በተመለከተ የትኛው ለየትኛው ጉዳይ ቅድሚያ ሰጥቼ መስራት አለብኝ የሚለው ላይ፣ ሁለተኛ ደግሞ በውሳኔዎችም ላይ በሚወሰኑ ውሳኔዎችም ላይ በጣም ከፍተኛ ችግር እንዳለ እያየ ነው። አሁን ዋነኛ መነሻችን የሆነው እነዚህ የማንቸስተር ዩናይትድ በውሰትም የተሰጡ የተሸጡን ተጫዋቾች በየሄዱበት ክለብ ጥሩ እንቅስቃሴ እያደረጉ ነው፣ ጎልም እያስቆጠሩ ነው፣ አሲስትም እያደረጉ ነው፣ አሁን ያሉበትን ክለብ እየጠቀሙ ነው እና ይሄ ስለ ማንቸስተር ዩናይትድ የሚነግረን ነገር ምንድን ነው የሚለው ላይ ነው ውይይት እያደረገ ነው የምንገኘው። አንደኛው ቅድም እንደተባለው ከውሳኔዎቹ ጋር በተያያዘ ከፍተኛ ስህተት አለ። እኔም በደንብ ማስታውሰው የራስመስ ሆይሉንድን ጉዳይ ነው እየለመነ ነው ወደ ናፖሊ ሄደው በማንቸስተር ዩናይትድ መቆየት ፈልጋለሁ ራሴን ማሳየት ፈልጋለሁ ብሎ ለዛም ደግሞ ምን ሲሰራ እንደነበረ በደንብ አድርጎ ነው ኤክስፕሌን ያደረገው። ተናገረ በቃ መቆየት ፈልጋለሁ ኮምፒት ላድርግ ከሽሽአላንስአላንስአላንስአላንስአላንስ ብሎ ተናገረ። የሚችለውን ላደርግ እንፎካከራል አለ። አሁን ግን ትናንት ምን አለ ከጨዋታ በኋላ ከጨዋታ በኋላ የት ያለውን ነገር ለማንሳት ነው አንድም የፈለግኩት እሱ በዚህ ጨዋታ ላይ የጨዋታው ምርጥ ተብሎ ከተመረጠ በኋላ ብዙ የኢንተርናሽናል ጨዋታዎችን በተመለከተ ልምድ አለኝ። የሻምፒየንስ ሊግ ተጫዋች አለው ፕሪሚየር ሊግ ተጫዋች አለው ዩሮፓ ሊግ በተለያዩ ሀገሮች ላይ በእነዚህ ውድድሮች ላይ ተጫዋች አለው ና ራሴን ለማሳየት ፕሩቭ ለማድረግ በደንብ እየሰራው ነው የምገኘው እናዚህም ጨዋታ ላይ አንድም በቃ የተለየ ነገር ማሳየት የፈለግኩት ምን አይነት ተጫዋች እንደሆንኩኝ ማሳየት ስለምፈልግ ነው ብሎ አስተያየቱን ሰጥቷል። አንድ ይሄ ነው። ሁለተኛ ደግሞ ናፖሊ እንደተመቸው ጥሩ ሁኔታ ውስጥ እንደሚገኝ ተናግሯል። ከዛ በተጨማሪ ግን ከተናገራቸው ነገሮች መካከል አንደኛው ከብዙ ትልልቅ ከሚባሉ ተጫዋቾች ጋራ ያው ተጫዎች አለው በማንችስተር ዩናይትድም ተጫዎች አለው፣ ጥሩ ብቃት ካላቸው ትልልቅ ተጫዋቾች ጋራ ተጫዎች አለው። ግን ትላንትና ሁለቱንም ጎሎ ሲያገባ አሲስት ያደረገው ከቨን ከቨንደብሮነ ነው እንደ ከቨን ደብሮነ ግን በቃ ኤክሰፕሽናል የሆነ ተጫዋች አጋጥሞኝ አያውቅም ብሎ ኬቨን ደብሮይና አርጅቶ አዎ እንግዲህ ማንቸስተር ሲቲ ገብተሸላለ በቃ ኤጅድ ነው። ስለዚህ እሱን መተካት ይኖርብኛል ብሎ ነው ኬቨን ደብሮይነን ሸኝቶ ሌሎች ተጫዋቾችን ወደ ቡድኑ የቀላቀለው። አሁን ይሄ ሌላው የማንቸስተር ዩናይትድ ጉዳይ የሚሆነው እዚህ ላይ ነው። ለምሳሌ ባለፈው ጀምሮ በተደጋጋሚ ስናነሳ የነበረው መጀመሪያ ሀሳቡን በማንሳት መጠቀስ ያለበት ሉዊስ ሳሀ ነው። ሉዊስ ሳሀ ምናለ ቤንጃሚን ሼሽኮ በጣም አሪፍ ተጫዋች ነው አለ። ነገር ግን ማንቸስተር ዩናይትድ ከቤንጃሚን ሼሽኮ የተሻለ ነገር ሊያገኝ የሚችለው መሀል ክፍሉ ላይ አሪፍ የሆኑ ተጫዋቾችን መያዝ የቻለ እንደሆነ ነው ለሱ ሰርቪስ የሚሰጡት ለሱ በደንብ አገልግሎት ሊሰጡ የሚችሉት ከቤንጃሚን ሼሽኮ የሚገኘውን አውትፑት ከፍ ማድረግ የሚያስችል ሰርቪስ መኖር መቻል አለበት አለ። ራስ መሶይሉን የኬቨን ደብሮይንን ብቃት መጠቀም እንደቻለው ቤንጃሚን ሼሽኮ ማንቸስተር ዩናይትድ ቤት ውስጥ እንደዚህ ማድረግ ይችላል ወይ? ይሄ ድል አለው ወይ? አሁን ከማቲያስ ኩኛና ከኤምቤሞ የሚገኘውን ሰርቪስ ነው፣ ሰርቪስ እንዴት ይጠቀምበት ነበረ? አሁን በዚህ ውድድር አመት ቢቆይ ኖሮ ከማንቸስተር ዩናይትድ ጋር የተሻለ ነገር ሊያሳይ ይችላል ተብሎ ነበር የሚገመተው። በቢያንስ ዲፍረንትሊ ሞክረው ነበር። ግን መሀል ክፍሉስ መሀል ክፍሉ እንደነ ኬቨን ደብሮይን አይነት ምርጥ ፓሰር አለው ወይ ማንቸስተር ዩናይትድ ስትይ፣ የለውም ነው እና እነዚህ እነዚህ ነገሮች ስለ ማንቸስተር ዩናይትድ መለስ ብሎ ለማሰብ የሚያስገድዱ ናቸው። ሮንግ ዲሲሽንስ ከማንቸስተር ዩናይትድ በኩል የተወሰኑ ተሳሳቱ ውሳኔዎች ናቸው ብዬ ነው የማምነው። እና ያው የምሽቱ ጨዋታዎችን በተመለከተ የተለያዩ ሀሳቦችን አንስተን ስንነጋገር አንድ መነሳት ያለበት ትልቁ ጉዳይ ይህን የነበረው ብዙ የውጭ መገናኛ ብዙኃኖችም ይህንን ጉዳይ በተመለከተ የራሳቸውን ሀሳብ እየሰጡ ስፔሻሊ ከተጫዋቾቹ ጋርም ቆይታ እያደረጉ ተመልክተናል። ግን ማንቸስተር ዩናይትድን በተመለከተ አሁን የሚነሱ መነጋገሪያ የሆኑ ነጥቦች ግን ቀጥለዋል። በጣም ብዙ አስተያየቶች ነው የሚሰጡት። የመፍትሄ ሀሳብ ተብለው የሚቀርቡ አሉ። ከአሰልጣኙ ስንብት ጋር በተያያዘ የሚነሱ ሀሳቦች አሉ። ሁሉንም እንግዲህ ያው እየተከታተልን በየፕሮግራሞቻችን ላይ ለማቅረብ እንሞክራለን። በጣም ኩዊክ ጥያቄዎች አይቀሬ ነው ብለሽ ታሚ ያለሽ የአሞሪም ስንብት ይመስለኛል። ስለዚህ የመዘግየት እና የመፍጠን ጉዳይ እነዛ ካልሆነ ስፔሻ ከዚህ በኋላ በዚሁ መንገድ የሚቀጥል ከሆነ ብዙ ትግስት ምንድን ይሆናል። ለምሳሌ በሰንደርላንድ ኦልድ ትራፎርድ ላይ ቢሸነፍ ወይ ነጥብ ይጠል ማንቸስተር ዩናይትድ በጣም ከባድ ነው ኢንተርናሽናል ብሬኩ መለያያቸው ይሆናል ብለሽ ነው? ሊሆን ይችላል፣ ግን ከዛ በላይ ግን እኔ በሰንደርላንድ መሸነፍ ወይንም ደግሞ ነጥብ መጣል በጣም በጣም ከባድ ጫናና ስሜት ነው የሚፈጥረው ብዬ ነው የማስበው። አለቀሳት ው ጨርሰናል። ቀሪ ቀናችሁ እጅግ ውብ ሆኖ እንዲቀጥል ተመኝተናል። በያላችሁበት የአማራ ሐሙስ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር።